ሰላም ጤና ይስጥልን የተከብራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ ሰላማዊ ነጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን እነግራችኋለን። ባለፉት ሶስት ወራት አስራ ሁለት እናቶችን በአምቡላንስ ውስጥ ማዋለድ መቻሉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ በሰጠው የአምቡላንስ አገልግሎት ለነፍሰ ጡር እናቶች ትኩረት ሰጥቶ እየሰራ መሆኑን ያስታወቀ ሲሆን እንደ ሀገር የሴቶችና የህፃናት ሞት ለመቀነስ በሚደረገው ጥረት ከፍተኛ አስተዋጽኦ እያደረገ መሆኑም አስታውቋል። ኮሚሽኑ ለ2098 ሰዎች የአምቡላንስ አገልግሎት የሰጠ ሲሆን 1023 ሰዎች ከወሊድ ጋር የተያያዙ የጤና መታወክ ያጋጠማቸው 775 ድንገተኛ ህመም፣ 257 ድንገተኛ አደጋዎች፣ 43 ለጨቅላ ህፃናት የተሰጠ የቅድመ ጤና ተቋም አምቡላንስ አገልግሎት መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ሬዲዮ ተናግረዋል። ለነፍሰ ጡር እናቶች ከተሰጠው አገልግሎት ውስጥ ምጣቸው ለመጣባቸው እናቶች በኮሚሽኑ የጤና ባለሙያዎች እርዳታ በማድረግ በአምቡላንስ ውስጥ 12 ለሚሆኑ እናቶች በሰላም እንዲወልዱ በማድረግ ለተጨማሪ ሕክምና ወደ ጤና ተቋም ማድረስ ስለመቻሉ አቶ ንጋቱም ተናግሯል። የእሳትና አደጋ ስጋት ስራ አመራር ኮሚሽን ከሚሰጣቸው አገልግሎቶች መካከል ልዩ ልዩ ድንገተኛ የጤና እክልና አደጋ ለገጠማቸው እንደዚሁም ለነፍሰ ጡር እናቶች የነፃ የቅድመ ሆስፒታልና የአምቡላንስ አገልግሎቶች እየሰጠ ሲሆን ይህንን የነፃ አገልግሎት ለማግኘት በዘ 939 የነፃ መስመር መጠቀም ይቻላል ተብሏል ስትል ትዕግስት ላቀው ዘግባለችም። በጥርሱ በመንከስ የአንድን ግለሰብ አንድ ጣት በመቁረጥ ሁለቱ ላይ ጉዳት ያደረሰው ተከሳሽ በእስራት ተቀጣም። በምስራቅ ቦረና ዞን ዋጫሌ ወረዳ ቀይ አፈር የተባለ ስፍራ በጥርሱ በመንከስ የአንድን ግለሰብ ሶስት ጣቶች ላይ ጉዳት ያደረሰውና አንድ ጣት የቆረጠው ተከሳሽ በእስራት መቀጣቱን ፖሊስ አስታውቋል። የምስራቅና ቦረና ዞን ፖሊስ የኮሚኒኬሽን ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ እንደገለጹት ተከሳሽ ዲቃ ኢዳአማና የግል ተበዳይ መጠጥ ቤት እየተጫወቱ ሳለ አለመግባባት ፈጥረው ጸብ ውስጥ ገብቷል። ተከሳሹና የግል ተበዳይ የካቲት 15 ቀን 2016 ዓ.ም ከምሽቱ አምስት ሰዓት ላይ በመጠጥ ስሜት አለመግባባት ፈጥረው ወደ ጸብ በማምራታቸው በሁለቱም መካከል ድብድብ ተፈጥሮ ተከሳሽ የግል ተበዳይን የቀኝ እጅ በጥርሱ በመንከስ አንድ ጣት በመቁረጥ ሁለት ጣቶች ደግሞ ጉዳት በማድረስ ተሰውሮ እንደነበርም ተገልጿል። ተከሳሽ በተጎጂው አካል ላይ ጉዳት ካደረሰ በኋላ ከአካባቢው ለአንድ ዓመት ከ6 ወራት ከተሰወረ በኋላ የፈጸመው የወንጀል ድርጊት የተረሳ መስሎት ወደ አካባቢው በድብቅ መጥቶ ሳለ ከህብረተሰቡ በተሰጠ ጥቆማ በቁጥጥር ስር ውሏል። ፖሊስ ተከሳሹን በቁጥጥር ስር ከዋለ በኋላ የምርመራ መዝገቡን በሕክምና ማስረጃና በተጎጂው ቃል መሰረት አጠናቆ ለአቃቤ ሕግም ልኳል። አቃቤ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በተከሳሹ ላይ በወንጀል ሕግ ቁጥር 555 ንዑስ አንቀጽ 1ና 2 ታስቦ በሚፈጸም ከባድ የአካል ጉዳት ክስም መስርቷል። ተከሳሹ ጥቅምት 20 ቀን 2018 ዓመተ ምህረት ፍርድ ቤት ቀርቦ የወንጀል ድርጊቱን ስለመፈጸሙ ሙሉ በሙሉ የተረጋገጠበት በመሆኑ ውሳኔው በፖሊስ እንዲቀርብ ቀጠሮ መሰጠቱንም ኮማንደር በቃሉ በለጠም ገልጿል። ይሁን እንጂ ተከሳሽ ለውሳኔ ፍርድ ቤት በተሰጠው የቀጠሮ ቀን ከፖሊስ ጣቢያ አልወጣም እና ማልሄድም ብሎ ችግር በመፍጠሩ የጸጥታ አካላት አግባብተውት የፍርድ ቤት ችሎት ላይ አቅርበውታል። ጉዳዩን ሲከታተል የነበረው የዋጫሌ ወረዳ ፍርድ ቤት ጥቅምት 25 ቀን 2018 በዋለው ችሎት ተከሳሽ ዲቃ ኢዳአማ የሰውን ልጅ በሚጎዳ መልኩ አስፈላጊ የሆኑ አካልና ሕዋስ እንዳያገለግሉ በማድረግ በሚታይ ቦታ ላይ ጉዳት ማድረሱ በማስረጃ በመረጋገጡ በአምስት ዓመት ከአምስት ወር እስራት እንዲቀጣ ሲወሰንበት ለሕግ አልገዛም በማለት ከሕግ አስከባሪዎች ጋር በፈጠረው ውዝግብ ደግሞ በአምስት ወራት እስራት፣ በአጠቃላይ በአምስት ዓመት ከአስር ወራት እስራት እንዲቀጣ ፍርድ ቤቱ ውሳኔ መስጠቱን ኮማንደር በቃሉ በለጠ ጨምረው ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለችም። ተመልካቾቻችን አሁን በቀጥታ የምናልፈው ከዓለም አቀፍ ያገኘናቸውን መረጃዎች ይሆናል። በስድስት ዓመቱ የአንደኛ ክፍል ተማሪ በሽጉጥ የተመታችው መምህር ከደረሰባት ከፍተኛ ጉዳት በኋላ የ10 ሚሊዮን ዶላር ካሳ ተሰጣትም። በዩናይትድ ስቴትስ ቨርጂኒያ ግዛት የሚገኙ ዳኞች በስድስት ዓመት ተማሪ በጥይት ለተመታችው የቀድሞ መምህር 10 ሚሊዮን ዶላር እንዲሰጥ ወስኗል። ዳኞች ሐሙስ ዕለት ከቀድሞ መምህር አቢ ዘወርነር ጋር በሲቪል ክስ የቀረበውን የይግባኝ ጥያቄ በመደገፍ የትምህርት ቤቱ የቀድሞ አስተዳዳሪ የስድስት ዓመት ህፃን በክፍል ውስጥ ሽጉጥ አለው የሚለውን ተደጋጋሚ ማስጠንቀቂያ ችላ ብለዋል ሲል ይህንን ውሳኔ ማሳልፏል። የ28 ዓመቷ ዝወርነር በጃንዋሪ 2023 በጥይት የተመታቸው አንደኛ ክፍል ውስጥ ባለው የንባብ ጠረጴዛ ላይ ተቀምጣ ሳለች ነበርም። ለሁለት ሳምንታት የሚጠጋው ሆስፒታል ውስጥ ያሳለፈች ሲሆን ስድስት ቀዶ ህክምና ማድርጋለችም። ከጥቃቱ በኋላ አሁንም የግራ እጇን ሙሉ በሙሉ መጠቀም አልቻለችም። በስድስት ዓመት ህጻን የተተኮሰው ጥይት ለጥቂት መምህሯን ልቧን ከመምታት ስቷል። ውሳኔው ከተገለጸ በኋላ ቨርጂኒያ ኒውፖርት እንደዘገበው የሪችክ አንደኛ ደረጃ ትምህርት ቤት ረዳት ርዕሰ መምህር በሆነው በኤቦኒ ፓርከር ላይ 40 ሚሊዮን ዶላር ካሳ እንዲከፍል ተጠይቋል። ከመምህሯ ጠበቆች አንዱ ዳያን ቶስካኖ ብይኑ በትምህርት ቤት ውስጥ የተከሰተው ነገር ስህተት ነው ተብሎ ሊታለፍ የማይቻለው ደህንነት በትምህርት ቤት ውስጥ የመጀመሪያ ጉዳይ መሆን አለበት የሚል መልእክት እንዳለውም ተናግሯል። የተማሪው እናት በቸልተኝነት የጦር መሳሪያ አያያዝ ክስ የአራት ዓመት እስር ተፈርዶባታል። በልጁ ላይ ምንም አይነት ክስ አልቀረበም። የእናቱን ሽጉጥ ያገኘው በልብስ ማስቀመጫ መሳቢያ ላይ ሲሆን መሳሪያውን ከእናቱ ቦርሳ ውስጥ በማውጣት ወደ ትምህርት ቤት ይዞትም ሄዷል። አምቡላንሶች ቆመው የሚያሳይ ምስል አሳይቷል። የመስጂዱ ምስሎች ምንም አይነት ጉዳት አላሳዩም። በኢንዶኔዥያ ጃካርታ መስጊድ ላይ በደረሰ ፍንዳታ ከ50 በላይ ሰዎች መቁሰላቸውን ፖሊስ አስታወቅም። በኢንዶኔዥያ ዋና ከተማ ጃካርታ በሚገኝ መስጊድ ላይ በደረሰ ፍንዳታ በደርዘን የሚቆጠሩ ሰዎች የተጎዱ ሲሆን በፍጥነት ወደ ሆስፒታል መወሰዳቸውን የአካባቢውን ፖሊስ አስታውቋል። ክስተቱ ያጋጠመው በሰሜን ጃካርታ በኬላፖ ጋዲንግ ትምህርት ቤት ግቢ ውስጥ በአርብ የጸሎት ስነስርዓት ወቅት ነው። የከተማው ፖሊስ አዛዥ አሴፕ ኢዲ ሶሄሪ የፍንዳታውን መንስኤ አሁንም እየተጣራ ነው ብለዋል። ስብከቱ በመስጊድ እንደጀመረ ሁለት ከፍተኛ ፍንዳታዎች መሰማታቸውን የዓይን እማኞች ገልጿል። አብዛኞቹ ተጎጂዎች ተማሪዎች ሲሆኑ 54 ሰዎች ናቸው። ከቀላል እስከ ከባድ እንዲሁም በቃጠሎ ጉዳት ደርሶባቸው ወደ ሆስፒታል መግባታቸውን ሶሄሪ ተናግሯል። ሀያዎቹ በሆስፒታል ውስጥ እንደሚገኙና ሶስቱ ደግሞ ከባድ የአካል ጉዳት ደርሶባቸዋል ሲልም አክሏል። በስፍራው የተሰማራው ጸረ ቦምብ ቡድን ከመስጊዱ አቅራቢያ የአሻንጉሊት ሽጉጥና አንድ አሻንጉሊት ማግኘቱን ሱሄሪ ተናግሯል። የፍንዳታውን መንስኤ ለማወቅ ፖሊስ አሁንም ቦታውን እያጣራ ነው ሲሉ ማስረድቷል። የአካባቢው የዜና ማሰራጫዎች በትምህርት ቤቱ ዙሪያ የፖሊስ አምቡላንሶች ቆመው የሚያሳይ ምስል አሳይቷል። የመስጂዱ ምስሎች ምንም አይነት ጉዳት አላሳዩም። ተመልካቾቻችን የዛሬው የብስራት የዩቲዩብ የመረጃ ሰዓታችን እየተከታተላችሁት ይመስል ነበረ መረጃዎቹን እየነገርኳችሁ ሰላማዊ ንጋሴ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድረግን ሰላም